ያማን ምንም ባላጠፋው ጥፋት ለእሳታቶች ቢታሰርም ነገር ግን የገዛ አባቱ ከእስር እንዲወጣ አድርጎታል። ነገር ግን አላዝና ሰራን አሁን ላይ አንድ ላይ እየሰሩ ናቸው። አላዝ ትንሽ ችግር ከተፈጠረ እንዲያመልጥ ሰራን ሊያመቻችለን ነው። ነገር ግን አላዝ ወንጀል የፈጸመበትን ወይም ጓደኛው ሩዝ ጋርን የደበደበበትን ልብስ እንዲሁም ዱላ ጥሎታል፣ የሆነ ቦታ ደብቆታል። ስለዚህ አላዝ ጥፋተኛ ነው ለማለት ነገሮች ከባድ እንደሚሆኑ ሰራን ያውቃል። ትንሽ ዘና ብሎ ተቀምጠዋል፣ ከሚስቱ አጠገብ ነው ያለው። ፊት ለፊት ደግሞ የተቀመጡት ጎቨንና ሸብኔም ናቸው። አብሮ እያወሩ እየተጫወቱ ነበረ። ሸብኔም ብዙ ጥያቄዎችን ጠይቃለች። እኔ እበላለሁ እያለች ምግብ እየመረጠች ነው። ሁሉም የሚበሉትን እየመረጡ ኔስሊያን ድንገት የሆነ ምግብ ስትመርጥ ለምን ይህ ይሻልሻል ይህም አለርጅክ እኮ ያመጣብሻል እያላን ነበረ። ኔስሊያን ተናዳ ታያለች። አይ ማለቴ ነገሮች ካልተቀየሩ እያላን ነበረ። ከዛ የሚበሉትን ምግብ ሁሉም ከመረጡ በኋላ ቀጥታ ምግባቸውን እየጠበቁ ናቸው። ሸብኔም ጉቨንን በጣም ብዙ ጥያቄ እየጠየቀችው ነው። እሺ ታዲያ እንዴት ነህ ወይ ጉድ መቼስ በአንድ ጊዜ ነበር ትተኒርከ ወደኋላ ራሱ አልተመለስክም ነበረ ብላ ተናገረች። ኔስሊያን ዞር ብላ ሸብኔምን ተያ ተመልክታለች። ጉቨንም ዞር ብሎ ሸምኒምን እያያን ነው። ሰራንና ኔስሊያን ትንሽ እየተፈተኑ ያለ ይመስላል። ከዛ ባለ ሸምኒም እውነት አይደል እንዴ ስትለው እውነት ነው እውነት ነው እሱ እንኳን ግን ያው እንግዲህ ሰዎች አንዳንድ ጊዜ የራሳቸው ምርጫ ይመርጣሉ አይደል እንዴ ብሎ ተናገረ። ሰራን መልእክት ላክለት እንዴ፣ ለያማን ም ነው ቆየ ብላ ጠየቀችው። እያማን እመጣለሁ ብሎ ነበረ እስቲ እንጠብቀዋ ሲል ነበረ። ከዛ ለራሷ ቴክስት ላከላት፣ ደካክሞኛል ትንሽ ማረፍ አለብኝ የሚል ቴክስት ነበር እየላከው። ከዛም በኋላ ነገረቻቸው። ጥሩ ጥሩ፣ በቃ እንግዲህ አብረን ምሳችንን ብላለን እያለ በአሁኑ ያማን በጄሱር እንዲሁም በአሴ ተከበው ምን ስላጋጠማቸው ነገር ይነግሩታል። እንዲሆኑ እንዲያሁኑ እያሉት ናቸው። በተለይ ደግሞ አላስ ሲያደረግ የነበረውን ነገር እንዳለ ጄሱር ሲያስረዳው ነበረ። ከዛ ያማን ጠረጠረ። በእርግጠኝነት አላስ ሆን ብሎ ነው እኔን እዚህ ነገር ውስጥ የጠመደኝ ብሎ እያሰበ ነበረ። በሌላ በኩል ደግሞ ሩያ ቤቷ ሄዳለች። አላስ ተቀምጧል። እሷ ወደዚህ ወደዚህ እያለች ትመላለሳለች። ሩያ እንደዚህ መመላለስሽን ከቀጠርሽ እውነቴን ነው የምልሽ እደነዝዛለሁ። እባክሽ ተቀመጪ እያላን ነበረ። እሷ ግን አሁንም ቢሆን መመላለሷን አላቆመችም። ሩያ ተረጋጊ እባክሽ በቃ ከዚህ በኋላ ምንም ነገር አይፈጠርም። በቃ አንዳንድ ቃላቶች ምንም ትርጉም የላቸውም። አንቺ ለምሮ ሰው ላይ ተስፋ የምታደረጊ በቃ ሰው ላይ ተስፋ ማድረግ ደካማነት ነው እያላን ነበር። በቃ አላዝ በቃ ይለ ብቼን መሆን እፈልጋለሁ። ቶይም በቃ ሂድ በቃ አለችው። እሺ እንግዲህ እያላን ነበረ። ብቻዋን መሆን እንደምትፈልግ ስት ነገረው ከተቀመጠበት ተነስቶ ትቷት እየወጣ ነበረም፣ እየወጣ እያለ አባቱ በተደጋጋሚ ሲደውልለን ነበረ። ከዛ ቴክስት ደግሞ ልኮለታል። አላዝ የት ነው ያለው ደውልልኝ የሚል ቴክስት ልኮለታል። አላዝ ገና ከሩያ ቤት ከመውጣቱ ቀጥታ ወደ አባቱ ደወለ። ከዛ በኋላ ሰራን ይህን ስልክ ማንሳት አለብኝ ይቅርታ ብሎ ስልኩን አነሳ። ሌለው አላዝ ምንድን ነው ስደውልህ፣ ስልክ እየተሄደ ነው የጠፍተ ነው እያሉ ነበረ። አባይ ስልኩን አላየሁትም ነበረ። ምን ተፈጠረ እያሉ ነበር። አላዝ ነገሮች ድብልቅልቃቸው ወጥተዋል። ያማን ከእስር መለቀቁ ጥሩ ነገር ነው። ነገር ግን ፖሊሶች ወደ አንተ ሊቀርቡ ይችላሉ። ይሄ ኬዝ አልተዘጋም፣ መጠንቀቅ ያስፈልጋል። እንዴት ነው ማስረጃውን ደብቀሃል አይደል አለው። ችግር የለም አስወግጄዋለሁ እያሉ ነበር። ጥሩ ተዘጋጅ፣ በቃ የሆነ ነገር ምልክ ስሰጥህ በቃ ትሄዳለህ ማለት ነው። ጀልባ ይዘጋጅ እያሉ ነበረ። አላዝ እሺ ብሎ ወደ ቤት እየመጣ ነው። ሰራን ሄዶ ከነ ነስሊያን አጠገብ እየተቀመጠ ነበረ። በሌላ በኩል ያማን ብዙ ያስባል። በአንድ በኩል ቀጥታ ማስረጃውን ለማግኘት እየሞከረ ነበረ። የም አላዝ ሲጀመር ሩዝ ጋርን ደብድቦታል አልደበደበውም የሚለውን ነገር ማረጋገጥን ፈልገዋል። ከዛም በኋላ በቀጥታ ወደ ቤታቸው ካሜራ ቅጄ ወደሚቀመጥበት ስቱዲዮ ገባ። ከገባ በኋላ አንድ ባንድ የተቀዳውን ቪዲዮ መመልከት ጀመረ። አላዝ ተዘናግቶ ነበረም። አላዝ ነጭ ልብስ ለብሶ ነበር ከቤት የወጣው፣ ሲመለስ ግን ሙሉ ለሙሉ ጥቁር ልብስ ለብሶ ነበር የመጣው። ታዲያ ይሄ ልብስ የገባ ብሎ ያማን ጥያቄ መጠየቅ ጀመረ። በእርግጠኝነት አላዝ ልብሱን የሆነ ቦታ ድብቆታል ብሎ ቀጥታ ነገሩን ለማጣራት ወደ ውጪ ወጣ። ቀጣ ሩዝ ጋር ተመታበት የተባለው ቦታ ሁሉ ሄደው ነገሮችን ለማየት ወሰነ። በአንድ በኩል ጉቨን ከነስሊያን እንዲሁም ከሰራን ጋር ተፋጧል። ከዛም በኋላ ሼብኒም ታዲያ ልጆች ምናም ነገር አልወለድክም ብላ ጠየቀችው። ልጅ አለኝ ብሎ ተናገረም። ልጅ እንዳለው ሲናገር ነስሊያን ደነገጠች። ፊቷ ሁሉ ተቀየረ። ከዛ በኋላ ሼብኒም ስንት ልጅ ብላ ጠየቀችው። ያው ያሳደግኩት ልጅ ነው ማለቴ፣ አልወለድኩትም ብሎ ተናገረ። እንዳሳደገው ሲናገር ነስሊያንም ቢሆን በድንጋጤ ነበር የምታየው። ሼብኒምም ገረማ። ለምን ገረማችሁ? አንዳንድ ልጆች ወላጅ የላቸውም። በቃ እነሱን ማሳደግ ማድረግ የኛ ኃላፊነት መሆን አለበት አይደል እንዴ እያለ ነበረ። ከዛ ሳራን እንኳን ደሳለ ጥሩ አባት ነ እያለ እሱን ያደናንቃል። ከዛ በኋላ ሸይምኒም ታዲያ ከሚስት ጋር ተፋተነው ጣት ላይ ቀለበት አይታየኝም አለችው። የተገናኙት ከብዙ አመታቶች በኋላ ነበረ። ከዛ እሱ አይ ቀለበት አለ ግን አንገቴ ላይ ነው ማስረው ብሎ አሳያቸው። አአ ሚስትህም አንገቷ ላይ መሆን አለበት የምታስረው ቀለበቱን ብላ ሸይምኒም እየሳቀች ጠየቀችው። ያው በመንፈስ ነው የኔ ሚስት በመንፈስ ነው ያለችው እያለ ተናገረ። እንዲህ ሲል አሁንም ነስላም በድንጋጥ እያየችው ነበረ። ከዛ በኋላ ምግባቸው መብላታቸውን ቀጠሉ። ያማ ቀጥታ ሩዝ ጋር ወደ ተደበደበበት ቦታ መጣ። መጥቶ ቆም ብሎ ዝም ብሎ አስፋልት አስፋልቱን ይመለከታል። ወዴት ሊሄድ ይችላል አላዝ ብሎ ዋና ዋና መንገዶችን መገመት ጀመረ። ከዛም በኋላ በቀጥታ እያንዳንዱ የቆሻሻ መጣያ ብረቶችን እየፈተሸ ነበረ፣ በሁሉም መንገዶች እየዞረ አላዝ። በአንድ በኩል ከተወሰኑ ደቂቃዎች በኋላ ማምለጥ እንዳለበት ያስባል። አሁንም ቢሆን ስለ ሩያ ነው ግን የሚያስበው። ሩያ ብትሆን እያለቀሰች ነው። ሩያ በያማን ምክንያት ልቧ ተጎድቷል። ከዛ መጠጠኑ ይዛ መጠጣት ቀጠለች። ያማን አሁንም ቢሆን ስራ ላይ ነው ያለው ማስረጃ እያፈላለገ ነው ያለው። በየቦታው እየዞረ የገመታቸውን ቦታዎች ቆሻሻ መጣዮች በሙሉ እያገላበጠ እየተመለከተ ነው። እስካሁን ምንም የለም። አላዝ መሄድ በሳ ደረሰ። ልዘጋጅ ብለው ቀጥታ ልብሱን ሻንጣ ውስጥ እየከተተ ነው ያለው። ቁጭ ብሎ አባቱ እስከሚያሳውቀ ድረስ ይጠብቃል። ያማን በቀጥታ ወደ ትክክለኛው አላዝ ማስረጃውን ወደ ደበቀበት፣ ሩዝ ጋርን ሲደበድበው በደም የተለወሰው ልብሱን ወደ ጣለበት፣ ዱሎን ወደ ጣለበት ቆሻሻ መጣያ መጣ። ከዛ ውስጥ ገብቶ እየፈለገው በድንገት አገኘው። ሲያገኘው ደነገጠ፣ ገረመው። ከዛም በኋላ በቀጥታ ወደ ቤት እየመጣ ነበረ በር ላይ ያ ቆማለች እየጠጣች ነው። ከዛ ድንገት ያማን መጣ። ያማን ከመኪና ውስጥ እየወጣ ነበረ። ከመኪና ውስጥ እየወጣ ወደ ሷ አቀረበ። ሩያ፣ ምን እያረግሽ ነው? ደና አይደለሽም እንዴ? እያላን ነበረ ያማን። ያማን ከመኪና ውስጥ ወጣ። ግን አንተ ቆይ፣ አሊ ነህ ያማን ነህ? ግራ ገባኝ እኮ። መሽመሽ ነው አሊ የምትሆነው፣ መሽመሽ ነው ያማን የምትሆነው። ይሄ ነገር እየተጋጨብኝ ነው አለችው። ምኑ ተጋጨብሽ ሩያ? እስኪ ስጭኝ ይሄን ነገር እያላን ነበር። መጠጥ እንዳትጠገኝ እንዳትጠገኝ እየነገርኩ ነው። እንደገና ቆሻሻ ውስጥ ገብተ መጣ አይደለ? አይውላ! እንደገና ደግሞ አሁን ቆሻሻ ቆሻሻ መሽተት ጀመርክ። የት ገብተህ ነው የመጣ እያለች ነበረ። ከዛ ያማን ከሷ ራቅ እያለ መጣ አንተ ቆይ፣ መሽመሽ ነው አሊ የምትሆነው፣ መሽመሽ ነው የማንን የምትሆነው? ግራ እያጋባኝ ነው። እስኪ ንገርኝ፣ አስረዳኝ እስኪ ቆይ። ቅድም አጠገቤ እንዳድር ሺ ከኔ ራቂ ያለኝ ማን ነው ያ ማን ነው አሊ ነው ብላ ጠየቀችው። ያ ማን ነው ብሎ ነገራት። እሺ ባለፈው መማርበት ዩኒቨርሲቲ ጅን ይዞኝ የሄደው አጠገቤ የነበረው መቼም ከጎንሽ ነኝ አርቅም ከንቺ ያለኝ ማን ነው ብላ ጠየቀችው። ከዛ እሱ ግራ ገብቶት እያያን ነበረ። ያማን ይኸውልህ፣ እንደዚህ መሆንን የምትቀጥል ከሆነ ለእኔ በጣም አስቸጋሪ ነው የሚሆነው። እንዴት ብዬ ግማሽ አሊን ግማሽ ያማን ደግሞ መቅረብ እችላለሁ? ለእኔ ትልቅ ፈተና ነው፣ ፈተና ነው በቃ ለእኔ አሁንም ቢሆን ሙሉ ያልተሟላ ሰው ለወድ ነው ማለት ነው እያለችው ነው። ግራ ገብቶት ያያታል። ከዛ እሷ አይወል በቃ ይሄ ያማን የሚባለውን ሰው ከአሊ ትከሻሪ እንዴት ብለ ነው የምታወርደው? አውርደው እስኪ አውርደው ቀለል በለ እያለች ነው። ያማን ድሮ ነው ያማን የአሁኔ ነው ያማን የወደፊቴ ነው ምንም የሚቀየር ነገር የለም ብሏት የመጨረሻ ውሳኔውን አሳወቃት። ይህን ከነገራት በኋላ በቀታ መኪና ውስጥ እየገባ ነው። ከዛም ከኋላ ፌስታል እያወጣ ነበረ። አላዝ እየደበቀውን ከባድ ማስረጃ ይዞ እየመጣ ነው ያለው። አንቺ እንደምታስብኝ አይነት መቼም አልሆነም ብሏት ባጠገቧ እያለፈ፣ አሁንም ቆማ ማልቀሷን እንደቀጠለች ነው። አላዝ በሌላ በኩል ልክ እንደሚሄድ ከቤተሰቡ እንደሚለይ አርጎ እያሰበ ነው ያለው። ወደ እህቱ መጣ። ቻላን ዝም ብሎ ካያ በኋላ ከዛ ወደ ጠረጴዛ ተጠጋ፣ ደብዳቤ መጻፍ ጀመረ። ቻላ የኔ ውደት፣ ምን አለበት እያኔ እናታችን ሆድ ውስጥ እንዳለን አጠገበሽ እንዳለው አንቀሽ ብገኝ ኖሮ ትቼ ነበሩ። ያኔ ግን አልቻልሽ፣ ምን ታሻላለሁ እያለ እንደዚህ ደብዳቤ እየጻፈ ነበረ። ከዛም በኋላ ለሁሉም ነገር ይቅርታ እየጠየቃን ነው። ቻላ እኔ እስካሁን ድረስ ስትሰቃይ እንደነበረ ባለማወቄ በጣም በራሴ ተሰምቶኛል። ነገር ግን በመጨረሻም ሩዝ ጋር ዋጋ ከፍሏል። ይህን ነገር ያደረገልሽ ያማን ከመሰ በረስ ተሳስተሻል። እኔን ይሁን ሁሉ ነገር ያደረግኩት የሚል ነበረ። ከዛ በመጨረሻም ደብዳቤውን ጽፎ እየወጣ ነው። ያማን በሌላ በኩል ያንን ያመጣውን ፌስታል ቀጥታ አላስ ክፍል አስቀምጦታል። ከዛም በኋላ በቀጥታ ከቤት ሊወጣ ነው። አላስ ደግሞ እህቱን ስሞ ከክፍሏ እየወጣ ነበረ። ከዛ ወደ ራሱ ክፍል መጣ። ወደ ራሱ ክፍል ሲመጣ የሚያዩን ነገር ለማመን እየከበደው ነበረ። ከትልቅ ነገር ጋር እየተጋጨነ ያለው ይህም ደግሞ ያ በደም የተለወሰው ቲሸርቱ፣ ሱሪው፣ ጫማው፣ ዱላው ሁሉም ነገር አልጋ ላይ በክብር ተቀምጦ ነበር። ደነገጠ። ቶሎ ብሎ እየወጣ ነበረ። ቶሎ ብሎ ወደ ያማን ክፍል እየገባ ነበረ። በሩ ቶሎ ብሎ ወደ ያማን ክፍል በሩን በርግዶ ሲገባ ማንም የለም። ቶሎ ወደ አባቱ ደወለ። ሰራን ከነስላ አጠገብ ተቀምጧል። አብረው ምሳቸውን መብላታቸውን ቀጥሎ ነበረ። ከዛም በኋላ ሰራን ስልኩን ሲመለከት ይቅርታን ስልክ ማንሳት አለብኝ ብሎ ራቅ አለ። ስልኩን አነሳው። ሄለው ልጄ ምን ተፈጠረው እያለው ነበር። አባዬ አራ ያማን ሁሉ ነገር አውቋል አለው። እንዴት ማለት ሲሎ ነበረ። ያ በደም እንዳለ የተለወሰው ልብስ ይዞት መጣል ገል ያስቀመጠው አለው። ወይ አላስ ምንድን ያደረከው? ምን ብላይ ነበር ልጄ፣ ምን ብላይ ነበር? ደብቄዋለሁ ማስረጃውን አላልከኝም ነበር እንዴ? አስወግጄዋለሁ አላልከኝም ነበር እንዴ? እንዴት አገኘው አለው። አላውቅም አባዬ አላውቅም በምን አይነት መን መንገድ እንዳገኘው እኔም አልገባኝም። አላውቅም ምንድነው የምናደርገው ከዚህ በኋላ እያሉ ነበረ። አላዝ እሺ በቃ ተዘጋጅ ተዘጋጅ፣ እሺ ለካፒቴኑ ደውልለት አለው። በቃ እያሉ ነበረ። በቃ አሸነፈ ማለት ነው ያማን እያለ አላዝ ጠየቀ። አላዝ ይሄ የምናወራበት ጊዜ አይደለም፣ አሁን ሰማኝ አለ። ተዘጋጅ ተዘጋጅ እያሉ ነበረ። ከዛ ሰራኒን ካለ በኋላ ወደ ነስሊያን ቀረበ። በቃ እኔ ያው መሄድ አለብኝ አለ። እንዴ የት ነው የምትሄዱ በዚህ ሰዓት እያለች ነስሊያን ጠይቋለች። ሆስፒታል ደውለልኝ ሰብሰብ አለ። ጸሐፊ ነበረች የደወለችልኝ መሄድ አለብኝ አለ። ከዛ ነስሊያን በቃ ብረንሄድ ብላልቴ ነበር። ቁጭ በይ ቁጭ በይ፣ ችግር የለም ቁጭ በይ፣ እዚህ ሆነሽ ብይ፣ ችግር የለም እመጣለሁ እመጣለሁ አልቆይም እያለ ነበረ ቶሎ ብሎ ከዛ ሄደ። ሼብኒምን አደራ ብሏት እንደወጣ ከዛ ሼብኒምን ብዙም አልቆየችም ነበረ። ስልኳን አየችና ወይኔ እኔም ቀጠሮ ነበረብኝ በቃ ልጅ አለች። ከዛ ነስለን አብረን ስትላት አረ እኔ በሌላ መንገድ ነው የሚሄደው አለቻት። ከዛ ሼብኒም በዚህ መንገድ ሰበብ ፈጥራ ሄደች። አሁን ጎቨንና ነስሊያን ብቻቸውን ቀሩ። ከዛ ነስሊያን በቃ ኔ ምንሄድ ብላልቴር ነበር። አዎ ሂጂ አምልጭ እያላን ነበረ። ከዛ ዞር አለ። ከዛ አየችው አየችውና የተማልጭ የት ነው መመልጠው ብላ መልሳ ተቀመጠች። እኮ ምሳሽን በደንብ ብዪ፣ ምንም እኮ አልበላሽም እያለ ከራሱ ላይ አሳ እያነሳ ያደርግላት ጀመረ። አልፈልግም ጉቫን፣ አልፈልግም ትሏለች። ብየውልሽ ምንም አልበላሽም። አሳ ተወጅ ነበር እኮ። ምንድን ነው ይሄ? እንደገና ላርጅክሽን ይቀሰቅስብሻል እያላን ነበረ። አልፈልግም፣ አልፈልግም። ምንድን ነው አንተ? ቆይ ምን ለማድረግ እየሞከርክ ነው አለቸው ነስሊያን። ምን አረኩኝ? ምን አጠፋሁኝ? ምሳሽን በደንብ ብዪ እኮ ነው በስነስርዓት አላት። ምንድን ነው ሀሳብ? ምንድን ነው አላማ? አልገባኝም። ስማ፣ ልጆቼ የእኔ ህይወት ናቸው። ሌላ ምንም ህይወት የለኝም ግልጽ ነው አለ አለችው። አረቋ እንዲነስ ሊያን ተረጋጊ። እኔ እንደዛ ለማለፍ ፈልጌ አይደለም እያላን ነበር። ታዲያ ምን ለማለፍ ፈልጌ ነው? ምንድን ነው ዓላማ? ምንም አልገባኝም። ከዚህ ሁሉ ዓመት በኋላ መታወት የልበጠብት ነው እንዲህ አይቆያ አንተ ምን ምን ይመለከታ አልቆ ያንተ እያለችው ነበረ። እሺ ጥሩ። ግን ታውቂያለሽ ልክ እንደ ተካድሽ አይነት ሴት ምናምን መስለሽ እያስመሰለሽ ነው። ምንም አልገባኝም። ምንድን ነው አልገባኝም። የምር ግን የምር ግድ ይሰጥሽ ነበረ ለአንዶር ለአንዶር ነበሩ የተዘጋጋ ነው። በአንዶር ውስጥ ሌላ ሰው አግብተሽ ጠብቅሽኝ ሰራንን አገባሸው። አንዶር በጣም ትንሽ እኮ ነው። ለምን እንደዚ ያደረግሽ እያላን ነበረ። ፈሪ ስለሆንክ ፈሪ ነሃ። ደፍረው ወደኔ መምጣት አልቻልክም። ድፍረት አልነበረ ነበርም እንደ ጥንቸል ፈሪ ነበርክ። ሁል ጊዜ እንደ ሸሸህ እንዳመለጥክ ነበረ እንዳመለጥክ ነበር አይደል እንዴ። መድረስ ትችል ነበር፣ በሰዓት አልደረስክም ነበር። በቃ ይኸው ነው እያለችሁ ነበር። ግርም ብሎት ያያታል። ግን ደስ ብሎኛል፣ ደስ ብሎኛል። በመጨረሻም እንደዚህ በመሆናችን ይህን ውሳኔ በመወሳኔ በመጨረሻም ደስተኛ ሆኛለሁ አለችው። እሱም ደስተኛ እንደሚሆን ተስፋ እንደምታረግ ትናገራለች። ግርም ብሎት እያያን ነበረም። ከዛም በኋላ ትታው ወደ መታጠቢያ ክፍል እየሄደች ነው። ሰራን በሌላ በኩል ወደ ሆስፒታል እየመጣ ነው። ለልጁ ልደወለለት ለያማን ሲደውልለት፣ ሄለው ልጄ ይለ የተፈጠረውን ነገር አላዝነገረኝ እባክህ እያሉ ተጠንቀቅ፣ ተጠንቀቅ እያሉ ነበር። ምን ላልክ እያል ነበር ያማን ለፖሊሶች ምንም ነገር እንዳትናገር ይውልህ አላዝም ቢሆን ወንድሜ ነው ሲሎ ነበረ። ግን አላዝ እኔ ወንድሜ እንደሆነ አይፈልግማ ስለማይፈልጋ እንዳያሳልፈው አዙሮ ይሰጠኝ ሲሎ ነበረ። ልጅ ነው ገና ይውል፣ እንደዚህ ነው ባህሪው በቃ አላዝ ይውል ግን ችግር ውስጥ መግባት የለበት እባክህ እንደገና እናቱም ትጨነቃለች፣ ንስሊያንም በጣም ታስባለች፣ እባክህ እያሉ ነበረ። እንግዲህ እኔ ማድረግ ያለብኝ ነገር አድርጋለሁ ብሎ ስልኩን ዘጋው። ከዛ ሰራ ልጄ እያለ ይጫዋል። ከዛ ያማን ወደ ፖሊሶች እየቀረበ ነበረ። ሰራን በጣም ፈርቷል። በሌላ በኩል አላስ በቃ ሊሄድ ብሎ በመጨረሻ ልብሱን መኪና ውስጥ እየከተተ ወደ መኪናው እየቀረበ ነበረ። ከዛም በኋላ መኪና ውስጥ ሊገባ ብሎ ሩ እያተዛ አለችው። ከዛ እስኪ ሊያት ብሎ በቀጥታ ወደ እሷ ቤት እየመጣ ነበረ። ቁጭ ብላ መጠጧን እየጠጣች ነው። አያት አያትና፣ አጠገቧ ተቀመጠ። አጠገቧ ተቀምጦ በጣም የሚያሳፍር ነገር ነው። በህይወቴ ዘመን እንደ ዛሬ ልቤ ለሁለት ተከፍሎ አያውቅም። እንደ ዛሬ በህይወቴ ዘመን ከፍቶኝም አያውቅም። ሶስት ቃል እኮ ነው የተናገረኝ እኮ ከዚህ በኋላ እንዳትጠግኝ እኮ ነው ያለኝ። ለምንድነው እንደዚህ ይከፋኝ አለችው ፍቅር ኗ እያላ ነበር። አላስ አይመስለኝም አይመስለኝም እያለችው ነበረ። ህመም ውስጥ እንዳለች ነገረችው። ከዛ ይህን ህመም መርሳት እንደምትፈልግና ድጋሚ በዚህ ነገር መታመሟን እንደምትፈራ ነገረችው። ተመሳሳየውን ነገር ውስጥ መግባት እንደማትፈልግ ስታስረዳው ኒዳ በቃ እያላን ነበረ። ከዛ እምቢ አለችው። ከዛ ጉንጯን ስሞ ከተቀመጠበት ተነሳ። ትንሽ እንደራቀ አላት አብረን እንሂድ ወደ ወደምትሄድበት አለችው። ኔሽ እያላን ነበር በጣም ሩቅ ነው የሚሄደው ግን አላት ችግር የለም ከዚህ ብቻ ለምልጽ አለችው። ከዛ ቀፋት ተቃቅፈው ቀጥታ ወደ መኪናው ይሄዱ ነበረ። በሌላ በኩል ሼብኔ በቀጥታ ስልክ እየደወለላን ነው ጠበቋ ሲደውላት ሌላው አቶ ቼትን እየሰማህ ነው አለችው። ያው አንዳንድ ዶክመንቶች ከሆስፒታል ፈልገሽ ነበር አለ። ግን በአሁኑ ሰዓት ይሄን ወረቀት ማቅረብ አልቻልኩም፣ ምክንያቱም አቶ የሽረፍ ድጋሚ ምርመራ ይደረግልኝ ብለዋል፣ ምክንያቱም ልጁ ጃነር ራሱን እንዳላጠፋ ማስረጃ አግኝቷል አላት። ደነገጠች። ይሄን ሲነግራት ያስታወሰችው ፌሬዴን ነበረ ጆሮ ጌጥሽን ጥለሽ ነበረ የኔ ጣልሹ ብላ ስሰጣት አስታወሰች ም በእርግጠኝነት ፌሬዴና ችግር የምፈጥርብኝ ብላ እያሰበች ነው። ከትንሱኑ ደቂቃዎች በኋላ ቤት የመጣው ጉቨን ነው። ጉቨን በቀጥታ ወደ ንስሊያን ቤት መጥተው መኪናውን በሩ ጋር አቁመው ከውስጥ ወጣ። ወደ ውስጥ እየገባ ነበረ። ከዛ ለፌሪዴ ኤሽራፍን ማግኘት እንደሚፈልግ ነገራት። እሷ መጣች። አቶ ኤሽረፍ፣ አቶ ጉቨን መጥቷል፣ ሊያናግር ይፈልጋል አለችው። አስገቢ አስገቢው አላት። ከዛም በኋላ እሱ መጥቻለሁ መጥቻለሁ እያለ ወደ ውስጥ ገባ። አቶ ጉቨን፣ ና ግባ፣ ና ግባ፣ ረዥም ጊዜ ሆነን ካወራን እያሉ ነበረ። በጣም እንጂ ረዥም ጊዜ እያለ ጉቨን ይመለከተዋል። በሌላ በኩል አላዝ እንዲም ሩያ ወደ ጀልባው ላይ መጥተዋል። ላዩ ላይ ከወጡ በኋላ በአንድ በኩል ሩያ ራሷን አሟት አልጋደም ብላለች። የት ነው የምንሄደው አለችው? ራቅ ያለ ቦታ፣ ህመም ወደሌለበት ቦታ፣ ጭንቀት ሀሳብ ወደሌለበት ቦታ እያላን ነበረ። እሺ በቀለተኛ ብላ እየተኛች ነው። ዝም ብሎ ያየቷል። ጉቨን ከየሽረፍ ጋር ተፋጠዋል። ምን ነው ፈራህ እንዴ ፈራህ እንዴ? ያው እንግዲህ ድሮ ድሮ እየኔ ነገር ያስፈራ ነበረ፣ አሁን ግን እየሳክ ነው። ምን ነው እንዴት አልፈራህም እያሉ ነበረ። ለምን ፈራ እያለ ሽረፍ ጠየቀ። ተፈራኝ ነበር እኮ እንዴ፣ አስደብደበኝ እንደዛ አስቀጥቅጠኝ፣ ኮም ውስጥ እስክገባ ድረስ አርገኛል ነበር እንዴ፣ ልጅ አጠገብ እንዳልደርስ አልገኝ ነበር እኮ፣ ምክንያቱም ለአንተ ባህሪያ መሆን ስላልቻልኩኝ፣ ቆሻሻ ስራን መስራት ስላልፈለግኩኝ አረል እንዴ እያሉ ነበረ። አረለም ተሳስታል እያሉ ነበረ። እስኪ ታዲያ ምክንያቱ ምን ሊሆን ይችላል? በል እስኪ ንገረኝ ንገረኝ። እስኪ ምንድን ነው? በመጨረሻ እኔና ንስሊያን በህይወታችን ደስተኛ እንዳንሆን አደረከን ብሎ ሲናገር የሸፍ እሷ ደስተኛ ናት። አይገርምም። እኔ ውሳኔ በመወሰኔ ሁለታችሁም ደስተኛ እንድትሆኑ አድርጌያቸዋለሁ አለ። በዚያ መጥፎ ነገር ይፈጠር ነበረ። ያው አንድ ልጄ ናት። ልጄ ደስተኛ እንድትሆን ብቻ ነው የምፈልገው አለው። ጥሩ ህይወት መኖር እንደሚገባትም ሲናገር ጉቨን እየቷ ጠለት አይደለም። ተሳስተሃል፣ ተሳስተሃል። ሁለታችንንም እንደዚህ በሐዘን ውስጥ ተደፍቀን እንድንኖር ነው ያደረከን እያሉ ነበረም። ያማን ከደቂቃዎች በኋላ ከፖሊሶች ጋር እየተለያየ ነው። ድንገት ሰራ መጣ። ሰራን ሲመጣ በርቀ እያሳያው ያማንን ከፖሊሶች ጋር እየተለያየ ሲያየው፣ በእርግጠኝነት በቃ አሁን አላዝ ልጄ አይተርፍም ብሎ አሰበ። ወደ አላዝ ደወለ። አላዝ ልጄ ሁሉም ነገር አውቅቷል፣ ሁሉም ነገር ፍጻሜ አግኝቷል። ፈጣሪ ካንተ ጋር ይሁን። ታውቃላረኔ መቼም እንደማልታውክ እንገናኛለን። አምልጥ ካፒቴን ወዴት እንደምትሄዱ ያውቃል። በቃ ጀምሩ ጉዞ እያሉ ነበረ። አሁኑ ሩህ እያተኝታለች። አላዝ ምን እየሆነ እንዳለ አልነገራትም፣ ነገር ግን ጀልባው ጉዞ ጀምረዋል። በሌላ በኩል ያማን አሁንም ቢሆን እዛው ሆስፒታል ውስጥን ያለው ሰራን ደግሞ የልጁ የአላዝ ነገር እያስጨነቀው ነበረ። ጉቨናንም ቢሆን ከሸፍ ጋር ተፋ ተፋጠዋል። ተመልከት ጉቨን እንደዚህ አተኘው የለ እንደውም ሳስበው አንዳንድ የእኔን ማመስገን አለብህ። አያረህ ልምኔት የሚገርም ህይወት ውስጥ እንዳለ ጥሩ ስራ እየሰራ ነው ያለው። በስራ ስኬታማ ሆነሃል። አየህ፣ እንደዚህ ለዚህ እንድትበቃ ያደረኩህ እኔ ነኝ። ልክ ነኝ ማለት ነው እያለ ይናገራል። አንተ አንተ አቶ የሽረፍ ትክክል አይደለም፣ ስተህ ሰርተሃል። በልጅህ ህይወት ላይ ነው የቀለርከው። በልጅህ በሴት ልጅህ እጣ ፋንታ ላይ አሹፈሃል። ምን ይባላል እንግዲህ። ነስሊያን ስለዚህ ጉዳይ አታውቅም ማለለ አለ። ለእሷ ምንም ነገር ለማለት እንዳትሞክር ጉቨን፣ ምክንያቱም አንተ ለመሷን የማይጠቅማቸው የእሷን ህይወት ማበላሸት የለብም አለው። እሺ ሸፍ ሶ ሳላን ለአንተ ጥያቄ አለ እያለው ነበረ። ሽራፍ ምንድን ነው ብሎ ኮስተሮል ይመለከተዋል። ግን የኔ ነገር ለእኔ ይገባኝ ነበረ መልስልኝ እስኪ ይገባኛል ብሎ ተመለከተው። ሽራፍ ዝም ብሎ እያየው ነበረ። የሁለት ሰዎችን ህይወት እንደዚህ መበጥበጥ፣ ሁለት ሰዎች እንደዚህ ቁም ስቅላቸው ማብላት ለዛውም፣ ሴት ልጅ ደስተኛ እንዳትሆን ማድረግ የእውነት ይሄ ትልቅ ትርጉም አለው ለዛውም እንደዚህ አስበበት፣ ተጨንቀ እንደዚህ ማድረግ ትክክል ነው ብሎ እየጠየቀው ነበረ። ሽራፍ በፈገግታ እየተመለከተው ነበረ። ለሱ የሚሰጠው መልስ ያለው አይመስልም። እንግዲህ ልጅ ከአንተ ጋር ሆና በፍቅር ህይወቷ ደስተኛ ልትሆን ደማትችል ጥንካሬ እንደሌላት አንተ ለእሷ የምትሰጣት ዓለም ምንም ትርጉም እንደሌለው ታውቃለህ አይደል እንዴ? ለዛም ነው ገና ትንሽ እንደራካት በቀናቶች ውስጥ ሌላ ባላ ግብታ የጠበቀች ሲጀመር ከእሷ ጋር ያለ ነገር ፍቅር መስሎ ነበረ። አይ ጉፍን ተሸውዳል፣ ተሸውዳል በቃ ማድረግ ያለባትን ነገር አድርጋለች፣ እያለ ተስፋ ሊያስቆርጠው እየሞከረ ነው። አላዝ በአንድ በኩል በጣም ርቆ እያመለጠ ነበረ። ሩህያ ምን እየሆነ እንዳለ አታውቅም፣ አሁንም ተኝታለች።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 ይሆናል። ስውር እጅ ወረጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጻፉልኝ ከልብ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ